በዚህ ሀሳብ ላይ አንድ አጠር ያለ ነገር ማንሳት የሚፈልገው ሪከርድ ተደርጎ በወጣው ቪዲዮ ላይ ፍራውልም ቢሆን ማስተር አብነት የላኩትን ገንዘብ አላደረሰም በልቷል የሚል ነገር አልተናገረም። በመልካም ስራው የምናውቀው ማስተር አብነት ከበደ ሰሞኑን ክስ ሊመሰረትበት ነው የሚል የሚዘዋወር ቪዲዮ ተመልክታችኋል ብዬ አስባለሁ። ወንድማችን ማስተር አብነት ከበደ እንግዲህ ክሱ የተባለ የነበረው ለእርዳታ የሚላክለትን ገንዘብ ለግል ጥቅሙ እያዋለ ነው የሚል መረጃዎች እየተሰራጩ ነበረ። ያንን ደግሞ ወንድማችን ማስተር አብነት ክሱ ከመመሰረቱ በፊት ምላሽ ሰጥቷል። አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ ተመልካቾቻችን እንዴት ናችሁ እንደምን ቆያችሁ ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ ዛሬ እንግዲህ አዳዲስ መረጃዎችን እሺ ወደ እናንተ መጥቻለሁ እንግዲህ ብዙ እህቶቻችን በሶሻል ሚዲያ እህት ወንድሞቻችን ማለት ነው በሶሻል ሚዲያ ገንዘብ እያሰባሰቡ ለእርዳታ እንዲ ለተጎዱ ሰዎች ለመሳኪኖች ምናምን እርዳታ ያበረክታሉ በደጋግ ሰዎች የተቀበሉትን ለነዛ ያደርሳሉ እና ደግሞ ሰሞኑን አንድ ወገናችን ወጥቶ ብዙ የሰጠኋቸው እንዲረዱ የሰጠኋቸው እርዳታ በስነስርዓት በአግባቡ አላደረሱም፣ ለግል ጥቅማቸው እያደረሱ ነው በሚል አንድ መረጃ ወጥቶ ነበረ። ያም እንግዲህ ብዙዎችን ነው ያጠቃልለው። ግን ደግሞ በዛ መካከል በመልካም ነገር በመልካም ስራ በሶሻል ሚዲያ ሲሰራ የምናውቀው ወንድማችን ማስተር አብነት ከበደ እሱም ከነዛ መካከል አንዱ ነው እና ያንን በተመለከተ ብዙ ነገር እየተባለ ነበረ። ክስም ሊመሰረትባቸው ነው ብዙ ብዙ ነገሮች እየተወሩ ነበረ። እና ያው ብዙዎቹ ወጥተው ምን እንዳደረጉት የተሰጣቸውን ገንዘብ ምናምን ምላሽ እየሰጡ ነው። በነዚያ መካከልም ያው ልበቀናው በመልካም ስሩ የምናውቀው ማስተር አብነት ከበደ እሱም በዛ ዙሪያ እንግዲህ እኔ ገንዘብ አልበላሁም የሚል ምላሽ ሰጥቷል። ቀጥታ ምላሹ መግቢያ አጠር አድርጎ በምስል እንዳቀረብላችሁ አሁን ደግሞ በፌስቡክ ድህረ ገጹ አጠር ያለ ማብራሪያ ሰጥቷል። ቀጥታ ወደ ማብራሪያው አምራችኋለሁ። ተወደዳቸው ደጋግ ኢትዮጵያ ና ኤርትራውያን ወገኖቼ ለሰሞኑ ለሚዲያ አስተያየቶች ባጭሩ ምላሽ ለመስጠት እፈልጋለሁ፣ ይላል በማስመሰል ሳይሆን በመሆን አምናለሁ። ወንድማችን ፍርኦን ኤቴቻ ጥሩ ልብ ያለው ሰው ነው። አሁ ብዙ ጊዜ ብዙ ጊዜ ሲረዳ እናይዋለን፣ ለተቸገሩ ሰዎች፣ ችግር ውስጥ ላሉ፣ ለተራቡ ሰዎች እዛው ነው ትራንስፈር የሚያደርገው። በዛ መልኩ እናቀዋለን። ብዙዎቹን በማግኘት ብዙሀኑ በልግስና ስራው ያውቁታል፣ ይላል ሳህ እናቀዋለን ለእኔና ለቤተሰቦቼ ግን እሱ ከዛም በላይ ነው የደስታችንና የሀዘናችን ተካፋይ የቅርብ ወዳጃችን ነው ይላል ወንድም ማስተር አብነት ከበደ ነገር ግን ሰሞኑ በሚዲያ ላይ በቪዲዮ ስንሰማቸው በማይሆን መልኩ እየተነሳ ስላለው በዚህ መልኩ ምላሽ መስጠት ተገቢ እንደሆነም አምንበታለሁ ይላል እኔን በተመለከተ አንዳንድ ተቆራርጦ የወጡ ቪዲዮዎች የያዙ መልእክት ሀላፊነት የጎደላቸውና ስም የማጥፋት ሩጫ ይመስላል ይህ ደግሞ በቀጥታም ቢሆን በተዘዋዋሪ ደሃውን ወገኔን የሚነካና የሚጎዳ ነው ይላል ወንድም ማስተር አብነት ከበደ። የቴዲ ሀዋሳ ቤት የወንድማችንን ፍርዖን ድጋፍ ለተጠቃሚዎች ደረሰ ወይ የሚል ጥያቄ ሲነሳ የተሰጠው ምላሽ ትክክል አልነበረም። በንዴትም ቢናገርም እንዲህ ያሉ ቃላቶች ለድሀ ወገኔ የምንሰራውን ስራ ሊጎዳ ይችላል ይላል። ያው አንዳንድ ጊዜ እናንተ በምትሰሩት ድጋፍ በተለይ ደግሞ ጥሩ ስራ በምትሰሩ ጊዜ ጎበዝ ጥሩ ነው ቀጥልበት፣ ማለት ስንችል እንደዚህ አይነት ደግሞ ነገሮች ሲመጡ እውነት ነው እንቅፋት ሊገጥም ይችላል። ከዛ ከመልካም ስራው እንትን ሊላቸው እንዳይ እንዳይሰሩ ሊያደርጋቸው ይችላል እና ግልጽ ለማድረግ ያክል ይላል ወንድም ማስተር አብነት። ፍርኦል በቀጥታ ብቻ ሳይሆን በተዘዋዋሪም በእኔ በኩል ሁለት ጊዜ የእርዳታ መልእክት ልኳል። እኔም የተሰጠኝን አደራ ተቀብዬ በታማኝነት ለሚመለከ ከተው አካል አድርሻ አለው። ይህ በአደባባይ በኛ ሚዲያ ታይቷል። የተረጂ ወገኖች ሳቅ የኔ ደግሞ እውነተኝነት ሽልማት ነው ይላል። በስራዬ በማስመሰል ሳይሆን በመሆን አምናለው፣ ትላንት በደም ጠብታ አገልግያለው፣ ዛሬ ደግሞ በፈጣሪ ቸርነትና በደጋጎች ድጋፍ ራእይ ከዚህም ደርሷል ይላል። ነገም በላቀ ጥንካሬ ይቀጥላል ይላል። ስለዚህ እግራ በመጋባት እውነትን እንዲጋረድም አንፈቅድም። ትኩረቴ ሁልጊዜ ደሆችን በቅንነትና በትህትና በማገልገል ላይ ነው ነው አመሰግናለሁ፣ ይላል ማስተር አብነት ከበደ። እንግዲህ የማስተር አብነት ከበደ ምላሾች ይህን ይመስላሉ። ማስተር አብነት ከበደ በመልካም ስራው በጣም በሚሰራቸው በርካታ መልካም ስራዎች አሉ። የምናውቀው በዛ ስራ ነው። ሰሞኑ እንግዲህ በተሰራጨው ቪዲዮ ምክንያት ከነዛ ሶሻል ሚዲያ በሚሰበሰበው ገንዘብ በእርዳታ ገንዘብ ተበልቻለው ለብዙዎች ልክ ያለው እንዲረዱ በሚለው ክስ መሰረት ነው ስጡ ላልኳቸው አካል አልሰጡም ከሚባለው ቅድም እንዳልኳችሁ ከነዛ ከብዙዎች ውስጥ ወንድም ማስተር አብነት ከበደ ይጠቀሳል። ስለዚህ ይሄንን ደግሞ ራሱን ካለበት ነገር ለማውጣት ይሄ ከተሰጠው ስም ለማጽዳት ያክል ነው ይሄንን ምላሽ የሰጠው ሐቂቃ ማስተር አብነት ከበደ የሚሰራቸው በጣም በርካታ ስራዎች አሉ። በጣም መልካም ስራዎች ሊበረታቱ ይገባል፣ እንጂ እንደዚህ አይነት ደግሞ እንዳይሰሩ እንቅፋት የሚሆኑ ነገሮችን ባይገጥም የተሻለ ነው ማለት በተግባር ነው እያየን ያለነው የተጠሙትን ሲያጠማ የተቸገሩትን ሲረዳ በጣም በተለይ ደግሞ ገጠር አካባቢ ያሉ እናት አባቶቻችን እንዲሁ የታመሙ ሰዎች ስቃይ ውስጥ በህመም ስቃይ ውስጥ ለረጅም ዓመት እየተሰቃዩ ያሉ እህት ወንድሞች አባት እናቶችን በማሳከም ጥሩ ደረጃ በማድረስ ከፈጣሪ በታችን እናቀዋለን። ነገር ግን ያው አሁን ማን እንደሆነ ሳይጣራ በአጠቃላይ ነው። ከብዙዎች መካከል እንደዚህ አይነት ደግሞ መልካም ስራ የሚሰሩት ባይካተቱ ጥሩ ነው። ሁሉን አንድ ላይ እነዚህ በአጠቃላይ የሶሻል ሚዲያ በእርዳታ ስራ የሚሰማሩ በሙሉ ሌቦች ናቸው ተብሎ ባንዴ ሁሉን ከመጨፍጨፍ ለከሌ ልክ የነበረ ከሌ ደግሞ ለላኩለት ሰው አላደረሰም የሚል አንድ ያንን ሰው ማንሳት ነው እንጂ ሁሉንም ማተራመስ አግባብ አይደለም። እና ወገናችን ፍርዖን፣ ሁሉን ከማተራመስ አንደኛውን ሰው የላክለትን ሰው አላደረሰም የምትለውን ሰው ያንን ሰው መውቀስ ካለብህ፣ መክሰስ ካለብህ፣ በህግ መጠየቅ ካለብህ ያንን ሰው እንጂ ሁሉን አንድ ላይ መጨፍጨፍ አግባብ አይደለም። አይደለም። ስለዚህ ወንድማችን ማስተር አብነት ከምትሰራው ስራ በርታ ጠንክር። በጣም መልካም ስራ ነው የምትሰራው። በጣም ብዙ ጊዜ፣ አንድ ጊዜ አይደለም። እስካሁን ድረስ እኔ ከሶሻል ሚዲያ ሲጠቀም በእርዳታ ስራ ሲሰማራ ጀምሬ አውቃለሁ። እስካሁን ድረስ የሚሰራቸው ወለም ዘለም ያሉ ነገሮች የሉም። አቂቃ ላይ በረታታ ይገባል። እንደዚህ አይነት ወንድሞችን ደግሞ ያብዛልን እና በርታ፣ ቀጥልበት። ጥሩ ስራ ሲሰራ እንቅፋቶች ይበዛሉ። ስለዚህ እነዛን እንቅፋቶች በሚገጥሙ ጊዜ ላለመውደቅ ሞከር ነው። የኛ ሰው ደግሞ ጥሩ ስራ ስትሰሩ ወደ ጥሩ ስራ ወደ ጥሩ መንገድ ስትሄዱ አይወድም። የሚወዳቸው ምን ስታደርጉ፣ መጥፎ ስራ ስትሰሩ፣ የሚያጨብጭብላችሁ ጥሩ ነው የሚላችሁ፣ በቃ ሊሰድባችሁም ሆነ ምንም ሊያደርጋችሁ መጥፎ ስራ ላይ ስትሆኑ ብቻ ነው። ጥሩ ስራ ላይ ስትሰሩ ማንም የሚያበረታታችሁ የለም። በቃ እንደውም ቸልተኛ ነው የሚያደርገው። ሼር አይደረግላችሁ። መጥፎ ስራ ስሩ። ሴት ከሆንሽ ራቆትሽን ውጪ፣ ወንድ ከሆንሽ እንደ እብድ ያርግሽ፣ እንደ እብድ ያርግ። የእኛ ማህበረሰብ የሚፈልገው ያን ነው። መልካም ስራ ላይ የሚሰማሩትን ማበረታታት ፈጽሞ አይወድም። በእንቅፋት አይነት ነገር ነው እንትን የሚለው የሚፈልጉት ማለት ነው። ለመጣል ከፍ ለማድረግ ሳይሆን ለመጣል ነው የሚፈልጉት። ስለዚህ ለመጣል የሚፈልጉ ሰዎችን ቀና በማለት ማሳየት ነው። እንደሰማችሁት ከነማስረጃ ነው ማስተር አብነት ከበደ ፍርዖን የላከልኝ ሁለት ጊዜ ነው፣ ያም ደግሞ በማስረጃ አቀርባለሁ ብሏል፣ እንደሰማችሁት። ስለዚህ ቀጥልበት። ትንሽ ደግሞ ከራሱ አንደበት ደግሜ ላሰማችሁና ሰናበታችኋለሁኝ። ቪዲዮን ተከታተሉት። ክልር እንደሚያደርግ ተስፋ አደርጋለሁ። በዚህ ሀሳብ ላይ አንድ አጠር ያለ ነገር ማንሳት የሚፈልገው ሪከርድ ተደርጎ በወጣው ቪዲዮ ላይ ፍራውልም ቢሆን ማስተር አብነት የላኩትን ገንዘብ አላደረሰም በልቷል የሚል ነገር አልተናገረም። ወንድሜ ቴዲ የተላከው ገንዘብ በእነዚህ ሰዎች አማካኝነት ያደረስከው ገንዘብ ደርሷል ወይ ብሎ ስጠይቀው እርግጠኛ አይደለውም የምለሽ የሚል ምላሽ መልሷል። ምናልባትም ይህ ወንድማችን የራሱ የሆነ ለማንሳት የፈለገበት ምክንያት ይኖራል ሁሉንም ነገር ከባለቤቶቹ መስማት ትክክለኛውን ነገር ማጣራት ምንድን ነው የሚባለውን ነገር መስማት ተገቢ ነው ብዬ አስባለሁ። እግዚአብሔር ረድቶን በእግዚአብሔር ይጋዛ በእናንተ በደጋጎች ሰጭነት፣ በእናንተ ልበ መልካሞች ትጋት ጎዳና ላይ የወደቁ ብዙ እናቶችን ካፈር ላይ አንስተናል። የተራቡትን አብልተናል። የታመሙትን አሳክመናል። እግዚአብሔር በብዙ ባልጠበቅነው አይነት መንገድ ብዙ መልካም ስራዎችን አብሮን ሰርቷል። ወደፊትም እናንተ ቅኖች እናንተ መልካሞች አገር ውስጥም ውጭም ያላችሁ ኢትዮጵያውያንና ኤርትራውያን የተጀመረው መልካም ስራ የተጀመረው በጎ ነገር ይቀጥላል፣ እንቀጥላለን፣ እግዚአብሔርም ያስቀጥለናል። በዋናነት ለማንሳት የፈለኩትን ፖይንት አንስቻለው። ለሁላችሁም መልካም በዓል፣ መልካም ነገር ሁሉ እንዲገጥማችሁ ይመኛለው። ወዳችኋለው። አመሰግናለሁ።